ሰላም ሰላም፣ ጤና ይስጥልኝ። ፍድና የተከበራችሁ ቤተሰቦች እንዴት ናችሁ? ላይ ደና ናችሁ? እኔ ደናኔ። በታሪክ መስገሄት ብያለው። የእኔ ውድ ቤተሰቦች ተመልሼ በአዲስ ነገር መጥቻ አለው ማለት ነው። እንግዲህ ቪዲዮ ከተሞቻችሁ ላይክ አድርጉ። እውነት በጣም ደስ ብሎኛል ማለት ነው። ምንድነው ደስታ ልትሎ ትችላላችሁ? እንግዲህ ሩታዬ ሁለት መቶ ሀምሳ ሺህ ገብታለች። በጣም ደስ ብሎኛል ማለት ነው። ሁላችሁም መልካም ምኞታችሁን በኮሜንት ግለጹላት ማለት ነው። በጣም ደስ ብሎኛል እግዚአብሔርን እኔ እንጃ ቃላት የለኝም። ሩታዬ የኔ ቆንጆ፣ የኔ አበባ፣ የኔ ጽጌሬዳ፣ እንኳን ደስ አለሽ የኔ ቆንጆ ማለት ነው። እንግዲህ በቅርብ ደግሞ 300 ሺ ገብተሽ እንደምናይሽ እርግጠኛ ነኝ። ከዚህ በለጠ ደግሞ አንድ ሚሊዮን ገብተሽ እንደምታኮሪት እርግጠኛ ነኝ። እንኳን ደስ አለሽ የኔ ቆንጆ፣ ደስታሽ ደስታችን ነው። እውነት ለመናገር የግሬስ ፋሚሊ በሙሉ እንኳን ደስ አላችሁ እናንተ ት ላይ ያላችሁ እውነት ለመናገር ሁሉም ቻናል ሼር ያደረጋችሁ እ ዘረዛ ላይ ያደረሳችሁ የእናንተ ነው እና የእናንተ ውጤት ነው የእናንተ እጅ ነው። እውነት ት ላይ ያላችሁ እኔ ለእናንተ ቃላት የላየ። ሁላችሁም ሩታዬ እንኳን ደስ አለሽ እያላችሁ በኮመንት እንግዲህ ሳባኮመንት አሳብ አስተያየታችሁ ጻፉ ማለት ነው፣ የኔ ወዶች በጣም ደስ ብሎኛል። የእውነት ነው እንጂ አቃላት የለኝም። እንዳመል አላውቅም ደስ ስላለኝ ነው ቤተሰብ ማለት ነው። ተመልሼ እየመጣሁ ማለት ነው። ሁላችሁም ለሩታዬ እንኳን ደስ አለሽ እያላችሁ በኮመንት እንግዲህ አሳዩኝ ማለት ነው፣ የኔ ወዶች ማለት ነው። ፍቅራችሁን አሳይዋት። በጣም እኔ ደስ አለኝ ሩታ የኔ ቆንጆ እንኳን ደስ አለሽ፣ እንኳን ደስ አለሽ የኔ አንበሳ። ይገባሻል ከዚህ የበለጠ አንቺ ጀግና ሴትነሽ የእውነት ትለያለሽ። አንቺ የሚዲያ መሪ ነሽ። እውነት እኔ እንጃ እኔ አላቅም ምን እንደምል ማለት ነውና ይገባታል ከዚህ በለጠ ማለት ነውና የኔ ውድ በድጋሚው እንኳን ደስ አለሽ። እንወድሻለን ሩታ የኔ አበባ የኔ ጽጌሬዳ። እኔ እንጃ ቃላት አለኝ ቤተሰብ በጣም ደስ ብሎኛል።